አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ እሁድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ይኔ ሰላም ነኝ፣ አልሀምዱሊላህ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰቡ ኑላለሁ። እህቶቼ አበረታቱኝ። ለምታበረታቱኝም ተልባ መሰግናለሁ አመሰግናለሁ። ጓደኞች ቤተሰቦቼ ወደፊትም ደግሞ እንደምታበረታቱኝ እርግጠኛ ነኝ። ዛሬ እንግዲህ በመዳም ቅመሞች ዙሪያ እንዲህ እያንጣለ ላይ መታለች። አንድ ሾካካ አንድ ሾካካ ማለት ነው። እንዲህ እንዲ የዓረብ አገር ሴት ይግደለኝ የመዳም ቅመሞችን እንዲ ብሎ የሚናገር ምን ነው የኢትዮጵያ መሪያ አለ ሀገር የሰው ለማንኛውም ማአናት እቺ መዳም ቅመሞችን የምትሳደቡ እንደዚህ ጠብ ጠብ ጠብ እየረግሽ የምታጥበን ሾካ አካ ምክንያቱም ስራ ነው። የሰው ልጅ ስራ ማንኛውም ወይ ወይ ሰራተኛ ብትሉኝ፣ ገረድ ብትሉኝ አይገርመኝ። በፈቀድኩላችሁ ልክ ነው ያወቃችሁኝ እኔ ማለት ነው። እና በነገራችን ላይ ሰራተኛ አይደለሁም እና ምንድን ነሽ? ለአለሚን በሆንም አላፍርም ወላሂ። ተሳደበች እንዲያትሉ ጓደኞች፣ ቤተሰቦች ተሳደበች እንዲያትሉ፣ እየተሳደበች ያለችው ሁሉንም በሀማ በጅልማ እየተሳደበች ያለችው ማለት ነው። ማንን ማን ይሳደባል እንዴ? ለ የሳዲ ሰራተኛ ስለሆነች የሳዲ ሰራተኛ የሳዲ ልብስ አጣቢ ስለሆነች፣ እረ እረ በእጇ እኮ ነው ልብስ ስታጥብ የነበረችው። የሳዲ ልብስ እንዴ! እኛ ጋር እኮ ለለውና ነች እንዴ! ምን ተንጠባለለች እንዴ? ለሁሉ ደራሽ የመዲያም ቅመም እህ የመዲያም ቅመም ምንም ያክል የለም። ጀርመኒ ያሉት

ሽን ይብል ቀቅ ይብል የቤቶቻችንን ብር በልታ ለመዲያምሽ ማለት ነው። አንቺ መዲያም ሰራተኛ ነኝ እንግዲያ ምንድን ነሽ? ያው መስአዲ ቤት እንደኛ እኮ ተራራ ዙረሽ ወንዝ ተሻግረሽ ጋራ ዙረሽ ባህር ማዶ ተሻግረሽ አገር ለቅሽ እኮ አይደለም። አንቺ ኮ በትንሽዋ ነው አሳዲ ቤት በሳዲ ቤት በዝ ነው እየሰራሽ ነበርሽ። የቲምነሽ ማድረሽ ማድረሽ ስለተባልሽ ፖለቲካ ፖለቲካሽን እዛው የምትራመጅበት ተራመጅ ማለት ነው። ሲጭቅ ሲጀመር አንቺ የመድያም ቅመሞች የምትሳደቢበት ሞራኑም የለሽም ማለት ነው። ሞህቡባ ነው ማነው ስምሽ አንቺ? ሞቢባ ነው ሞሀባ። አንቺ የመድያም ቅመሞችን የምትሳደቢበት ልቦናውም የለሽም። እጣቢያቸውንም አታክልኝ አንቺ። የሰአድ ያሽከርናሽ እዛው ሽክርናሽ ግቢ ላስተፈልሽ ሰጠቅለ ግቢላት። እኛ ምን አገባን እዛ ገደርነሽ። እንግዲያ ምንድነሽ? እኛ የመዲያም ቅመሞች እኛን ገረር ናቸው ብላችሁ የምትሳድቡበት ነገር የላችሁም። እኛ የሰራነውን ብር፣ የእኛን እህቶቻችንን ብር ነው እየበላችሁ ያላችሁት በላተኛ። ሰርታችሁ በራሳችሁ ተለወጡ። መጀመሪያ በራሳችሁ ሰርታችሁ መለወጥ ያለባችሁ ራሳችሁ ናችሁ እንጂ በእህቶቻችን ብር አይደለም። መለወጥ ያለባት እንደዚህ ጥብስ፣ እንደዚህ ቁርጥ፣ እንደዚህ ባሚያ፣ እንደዚህ በድንጃን

እናንተ ሰራተኛ ናት ምናምን ስትባል ያው ቤስት ፍሬንድ ከመሆናችን አንጻር እሷም በቃ ሰው፣ በነገራችን ላይ ሰአ ሰው መለወጥ በጣም ለንገርሽ፣ አይ ማሪያቴን አስለቀቃልኛለች። በመሪያም ቅመሞሽ ብር ማንች ማሪያታ ማሪያተሽን አስለቀቃልኛለች። እንዲህ ገና ደግሞ ቁሜ ቀርቼ ነበር ገድራኛለች። በይ ቁሞ ቀር ገድራኛለሽ በይ። በመሪያም ቅመሞሽ ብር አትዝናኒም

ቆጣታም ሰብስክራይባችሁን አንሱ። የመዳም ቅመሞች ቅመሞች ቅመሞች አንሱ። አሙ ሰሊማ ዛሬ ይጮሃለች አብሪ ያለች እንዴ እንዲያቶልኝሽ ይማሪያታ ለምሰሪያቸው ስራዎችም ለማስታወቂያነት ምን ለተለያየ ነገር ይጠቅምሻል በሚል ያንን ስራ ልታስጀምረኝ ሞከረችና እንደ ድራማ ነገር እንደ ድራማ ድራማ እየሰራችሁብን አላችሁት። ትክክለኛው ሰብስክራይብ አድርጉኝ ምን ብላችሁ አታደርጉም። ምክንያቱም ሰው የሆነ ተጎሳቅሎ የሆነ ነገር ሆኖ የሆነ ነገሮች ማራገቡ ላይ ነው እንጂ እውነት እስኪ ይስሩ እንደዚህ በሉ የሚለው ላይ ይህን እንደዚህ ነው ተብላችሁ ሰብስክራይብ አታረጉም። እኔ እኮ ተናግሬ ያለው ይች ልጅ የሰዓዲ ዘመርናት ብያችኋለሁ። ዘመርናት ልታረሳት መታ ነው እንጂ የቲማድ የለችም ብያችኋለሁ። ወላሂ ተናግሬ ሁላችሁም ይሄ የሰውነት ባህሪ ነው፣ ያንዳንድ ሰዎች ማለት ነው። እና ያው በዛ ምክንያት እንደ ድራማ መጣን። ከዛ በኋላ ደግሞ ያው ድራማውን እናንተ ደግሞ በጣም ወዳችሁታል፣ በዛው ቀጠልንበት፣ ሁሉም ድራማ እንደሚሰራው ማለት ነው። እና በዛ ልክ ነበረ የመጣ ነው። ግን አሁን ላይ ያው አሁን ዛሬ በዋናነት የመጣው ሰው የሰጧችሁን የምትቀበሉ መሆኑን እኔ አያችሁ የመዲያም ቅመሞች መጀመሪያ፣ ሰዓዲ ቤት ስትመጣ ሰራተኛ ተብላ ነው የመጣችሁ ሳ ቢጃማ ለብሳ እንዲዝ ብላ እንዲዝ ብላ ተቆላማ ነው መጣችሁ። የሰዓዲ ዘመራ ታስታውቃለች። እንደው እህቷ ነው እምትመስለው፣ እህቷ ትመስላለች። ሁኔታዋ ነው ተመልከቱ። ማሪያ ታም የሰዓዲ ሰራተኛ ነው ዱሮኛ፣ በእኛ ምናቅሽ፣ ያማላ ያማላ በሰራ በሰዓዲ ሰራተኛ ነው ምናቅሽ። ሲቀጥላው ምንድነው ዲራማው? እናንተ ወዲዲያችሁት ያ ዲራማ ነበር ይሰራብን የነበረው ዱሮም ማለት ነው። ለማንኛውም ሰብስክራይብ እናነሳለን ያነሳሉ። አሁን አይነት ሄጋይ ማለት ነው። ስለዚህ ወደ ሰዓድ ጉዳይ ደግሞ ስመጣ ማለት ነው እናንተም የሰማችሁትን ነው እየተቀበላችሁ ያላችሁት ማለት ነው። ምክንያቱም ታያችሁ፣ አላ ታያችሁ፣ ተበድለናል ደረሰኝ ምን ምናምን አሉ ወይ በቀነሳ ይታያችኋል ብዬ ተስፋ አለኝ። ይሄው በቃ፣ ከዛ በኋላ እሷ ጋር ያለው እሷ ጋር ቆ በጣም ስትናኗሩ ብዙ ነገሮችን ስሪትን እንደዚህ አነሳለሁ ነበራችሁ እኮ እዛ ኮሜንት ላይ ማለት ነው። አንድ ሰው የሆነ ነገር ጎደለበት ማለት የሆነ ነገር ስም ተሰጠበት ማለት ሆነ ማለት አይደለም። ልክ እኔ ሰራተኛ ብዬ ስላችሁ ተቀብላችሁኝ እንጂ እኔ ሁኝ አይደለም። ልክ እንደዛ ማለት ነው። እንደ ትምህርትም ነው አሁን ልነግራችሁ የመጣሁት ማለት ነው። አሁንም በአንድ ሳይድ ከመፍረድ ማለት ነው እስኪ የእሷስ ብላችሁ ማዳመጥ ነበረባችሁ በነገራችን ላይ ሌባና ሌባና ሁለታችሁም ሌባ ናችሁ። አንቺም የሌባ ተባባይ፣ የሌባ ኤሊ፣ የሌባ ተቃም ዲንባይ። አንቺም የሌባ ተባባይ የላሟ ጅራቷ ቤቷ ከታተ የላሟ ጅራቷ ቤቷ ከታተኝ አላ ተባለ። የሌባ ተባባይ እሱም ሌባ ነው። ሌባም ሌባም የሌባ ተባባይ እሱም ሌባ ነው። ስለዚህ የጓዴ የሌባ ጓደኛ ሌባ ነው። የውሸታም ጓደኛ ውሸታም ነው። ሳህ ወለላ የውሸታም ጓደኛ ውሸታም የሌባ ጓደኛ ሌባ። ስለዚህ አህያ ጋር የዋለ ይደርፋስ ተስተምራ መጣ ይችላል። አባቴ ማለት ነው እንግራችሁ። ስለዚህ እሷ በሰራተኛ ስም መጣች። በሰራተኛ ስም ነው የመጣችው። አለባበሷ ቆሆና ራሷ አስታውቃል። አንት ሌባ ስላላችሁ ሌባ አይደለችም ሌባ ናት። አንቺም ሌባ እሷም ደ እሱም ነው የሰጣችኋት እሱም መሰጠት ደግሞ አንቺ ወ ራሱሽን እንጂ ጉልቆለኛ እኳ እኛ እኮ ሰራ የሰዓዲ ሰራተኛ ተብለሽ እንጂ የመጣሽው እኛ ሰራተኛ ነሽ አላልንሽም። ሰራተኛ ነኝ ብለሽ የመጣሽው አንቺ ነሽ እንጂ እኛ እኮ ሰዓዲ ቤት አልዶልንሽም፣ ወይም እኛ የሰዓዲ ሰራተኛ አይደል የለንም። እኛ በራሳችን በራሳችን ኮንፊደንስ ኑሮን የጥፍ ጥፍ ነው እየሰራን ያደረው ነው እንጂ እንዲያንቺ ሳአዲ ቤት ገብተን የሳአዲ ቤት ወልውለን የሳአዲ ቤት አንስተን እንዲዝ ብለን አይዲ የለም ማለት ነው። በሰራተኛ ስም የመጣሽው አንቺ ነሽ። ሰብስክራይባችን እንናናሳለን። ሴትዮ ወዴርሽም ጠላሽም የመዲያም ቅመሞችን አትሳድቢም። ሁለተኛ ደግሞ ታሁን በኋላ ተመዲያም ቅመሞች ላይ እጅሽን ታነሻልሽ ማለት ነው። እጅሽን አንሽ እንዲያንቻ ያለ ሙጀለም እንዲህ አንቺ ያለ ጋጣፍ የመዳም ቅመምን የሚሳደብበት ነገር የለም። ወዴር ሽምጣላሽም ማለት ነው። አንቺ ማነሽ? እኛ ልትሳድቢ ትነሻለሽ? አንቺ ማነሽ? እንደኛ ልትሳደብ አለሽ? እኛን የማሳደብ ሞራን የለሽም። እኛን የምትናገሪበት ሞራን የለሽም። የእህቶቻችንን ብር ነው የበላቸው። የእህቶቻችንን ብር ትመልስ። በእኛ እህቶሽ ብር መሰለን። የመዳም ምን ኑሮ እየኖረች ያለችው ማን ነው ታረባ ግር ገብቶ ተመድ ትንትን ውስጥ እናንተ ኮናችሁ ከሚሴ ላይ ያላችሁ ኮናችሁ እንዴ በሰው በሰው የተጨማለቃችሁ ያላችሁ ሌቦች፣ የከሚሴ ሌባ ሙሉ ለሙሉ ማለት ነው። ከሚሴ ውስጥ ያላችሁ ልጆች፣ ከሚሴ ውስጥ ያላችሁ ልጆች፣ ከዚህ ሁሉ ሁለት ሊኖሩ ይችላሉ። እኔ ስማቸውን አልጠቅሳቸውም። ሁለት ዩቱብ የማይሰሩ ያውም ዩቱብ የሌላቸው ሁለት ሰዎች አሉ ሁለት ሰዎች አሉ። ዋና የሚሰሩ እነሱ ብቻ፣ እንጂ የተቀሮቻችሁ ሌቦች ናችሁ። ሌቦች እዚህ በይቱ መታችሁ፣ በይቱ እንትን ትላት ዝርፋላችሁ፣ እዛ ዲ ሞቶቻችንን ታሞኛላችሁ። የጥፍጥፍ እኮ የምትቀበሉት እናንተ የጥፍጥፍ ማለት ነው። በእናንተ ላይ ነገ ይሄ ይደርሳል። ሁልሽም ሴት ልጅ ወልደሽ አለ ሴት ልጅ አልወልደርሽ የለሽም ሴት ልጅ ወልደሽ የታቀፍሽ አለ በየስርሹ ይርገምፎ በስርሽ ዲፍ እንቀፍ እንቀፍ ትላላችሁ። ሴት ልጅ ወልዳችኋል፣ ነገ በልጆቻችሁ ይደርሳችኋል። ዛሬ የኛን እህቶች እኛ ላይ እየወጣችሁ ለሐጫችሁን እያረጫችሁ የኛን እህቶች እየተሳደባችሁ ከሆነ ነገ ደግሞ የእናንተም ልጆች እኛ ቦታ ይደርሳሉ። እኛም ደሞ የእናንተ ልጆች ነገ እንደ ስራሽን በስራሽ ነው። ስራሽን በጥጥሽ እድልሽ አውጣሽ ነው። ስለዚህ

እገሌ ብላ ላለችም እኮ በሐመን የተሰደብ ነው። እገሌ እገሌ እገሌ እገሌ አልተባለም ሁላችንም የተሰደብ ነው። ሞጣጣ አርገሽ እየላስ እየላስ እየሰደብሻት ሰብስክራይብ ሽን እያነሳሽ ውጭ